ጸጋና ሰላም ይብዛላችሁ፣ ቅዱሳን የእግዚአብሔር ቤተሰቦች እንዴት ናችሁ? እግዚአብሔር አምላክ የተመሰገነ ይሁን። እኔ በጣም ደህና ነኝ፣ ጌታ ይመስገን። ደህና ነኝ፣ ጌታ ይመስገን። ደህና ነኝ እና አሁን የገባሁት አንድ ነገር ለመናገር ነው የገባሁት አንደኛ ጢሞቴዎስ ምዕራፍ አራት ላይ ቁጥር አስራ ስድስት ሄዳችሁ ብትመለከቱ የእግዚአብሔር ቃል እንዲህ ይላል፣ ለራስህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና፣ ይህንን ብታደርግ ራስህንም የሚሰሙንም ታድናለህ። ይላል የእግዚአብሔር ቃል እደግሞ አለሁኝ። አንደኛ ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ አራት ቁጥር አስራ ስድስት ለራስህም ለትምህርትህም ተጠንቀቅ በእነዚህም ጽና ይህንን ብታደርግ ራስህንም የሚሰሙህንም ታድናለ። ይላል የእግዚአብሔር የአምላካችን ቃል ለራስና ለትምህርት ይላል። ትምህርት የሚለው ምንድን ነው ብለን መጠየቅ እንችላለን። ይሄ ትምህርት ምንድን ነው? የማ ትምህርት ነው? የእግዚአብሔር ትምህርት ነው። እኛ አገልጋዮች እግዚአብሔርን የምናገለግል የእግዚአብሔር የቃሉ አገልጋዮች ነን የምንል የእግዚአብሔርን ቃል እናገለግላለን። መጽሐፍ ቅዱስ አይደል እንደ በእጃችን ይዘን የምናገለግለው የእግዚአብሔር ቃል ነው ብለን አይደለም እንደ የምናገለግለው። ስለዚህ የእግዚአብሔር ቃል፣ የእግዚአብሔር ትምህርት፣ ይሄ ለትምህርት ያለው የእግዚአብሔር ትምህርት ነው ሌላ ነገር አይደለም። ለራስ ሀሳብ፣ ለስጋ ሀሳብ ተጠንቀቅ አይደለም ያለው ስጋዊ ለሆነ ትምህርት ከእግዚአብሔር ላልሆነ ትምህርት ተጠንቀቅ አይደለም ያለው። ተጠንቀቅ ያለው ለራስህና ለትምህርት ለትምህርት፣ ብሎ ሲል የእግዚአብሔር ቃል መሆኑ ግልጽ ነው ማለት ነው። ትምህርቱ የእግዚአብሔር ነው ማለት ነው። ይሄ የእግዚአብሔር ትምህርት ተጠንቀቅ የተባለው ለምንድን ነው? አንደኛ የምትድንበት ነው። አንተ ራስህ የምትድንበት ነው። እንደገና ደግሞ የሚሰሙም የሚድኑበት ነው። የእግዚአብሔር ትምህርት፣ የእግዚአብሔር ቃል፣ የሕይወት ቃል፣ ወንጌል፣ የእውነት ቃል፣ የመዳን ወንጌል ማለት ነው። ተጠንቀቅ። እግዚአብሔር እንደተናገረ፣ እግዚአብሔር በቃሉ እንደተናገረ፣ እግዚአብሔር በቃሉ ውስጥ ሊናገር እንደፈለገው መናገር ተገቢ ነው ማለት ነው። ሰው የእግዚአብሔርን ቃል ይዞ እግዚአብሔር ሊል ያልፈለገውን ለገዛ ራሱ እየተረጎመ ሊናገር ይችላል። ይሄ ደግሞ ጥፋት ነው፣ ጥፋት ነው ብለን ነው መጠንቀቅ ያለብን። ማንም የእግዚአብሔር ቃል የእግዚአብሔር የትንቢት ቃል ወንጌል በመጽሐፍ ቅዱስ የተጻፈው የጌታ ኢየሱስ ቃል፣ ሐዋርያቶች ከእሱ ተምረው የጻፉት የእግዚአብሔር ቃል፣ የእግዚአብሔር ሐሳብ ማንም ለገዛ ራሱ ሊተረጉም አልተፈቀደለትም። አልተፈቀደለትም አንደኛ። ስለዚህ አይችልም ማለት ነው። በሰው ፈቃድ ያልመጣውን የእግዚአብሔርን ሐሳብ፣ የእግዚአብሔር ሐሳብ እኮ ማለት የሰው ሐሳብ ማለት አይደለም። የእግዚአብሔር ሐሳብ ማለት የእግዚአብሔር ነው ከእግዚአብሔር የወጣ ማለት ነው። መጽሐፍ ቅዱሳችን ሲናገር የእግዚአብሔር ሐሳብና የሰው ሐሳብ የሰማይና የምድርን ያህል እንደሚራራቅ ይናገራል። ስለዚህ ይህንን የእግዚአብሔር ሐሳብ እዚህ ምድር ላይ የትም ሄደ የምታገኘው አይደለም፣ ከማንም የምታገኘው አይደለም። የእግዚአብሔር ሐሳብ ከእግዚአብሔር ዘንድ ብቻ የሚገኝ ነው። ስለዚህ ለዚህ የእግዚአብሔር ሐሳብ ተጠንቀቅህ። ለትምህርትህና ለራስህ ተጠንቀቅህ፣ በእነዚህም ጽና ማለት በትምህርትህ ለእግዚአብሔር ትምህርት በመጠንቀቅ እና በዚህም ለራስህ ትጠነቀቃለህና በእነዚህ በእነዚህ ብትጸና በመጠንቀቅህ ብትጸና ራስህንም የሚሰሙህንም ታድናለህ። የሚገርም ነገር ነው ወገኖች፣ በጣም የሚገርም ነገር ነው። ከመዳን ጋር አያይዞታል ወገኖች፣ ቀላል ነገር አድርጋችሁ እንዳትወስዱ። የሚሰሙህንም ታድናለህ። ለራስህም ትድናለህ፣ ራስህንም ታድናለህ፣ የሚሰሙህንም ታድናለህ። ከምንድን ነው እንዴ? ድኖ የለም እንዴ? ጢሞቴዎስ ድኖ የለም እንዴ? ግን ሐዋርያው ጳውሎስ ለዚህ ትምህርት ለእግዚአብሔር ቃል ተጠንቀቅ ይላል። ለትምህርት ተጠንቀቅ ይላል። ትልቅ ማስጠንቀቂያ ነው ማለት ነው። ራስ ራስህንም ታድናለህ የሚሰሙንም ታድናለህ። ግን ብታደርግ ብትጠነቀቅ ማለት ነው በእነዚህ እየተጠነቀቅ ብትጸና ታድናለህ። ራስህንም ሌሎችንም የሚሰሙንም ታድናለህ። ከምንድ ነው ከምንድ ነው ሌሎችን የሚያድ ነው? ራሱንስ ከምንድ ነው የሚያድ ነው? ከጥፋት ነዋ። የእግዚአብሔር ቃል አይደለም እንደ ህይወታችን? ወገኖች ጌታ ኢየሱስ ክርስቶስ ምንድ ነው ያለው? ይሄም የምነግራችሁ ቃል ህይወት ነው መንፈስም ነው አላለም? ጌታ ኢየሱስ ክርስቶስ ስለዚህ የእግዚአብሔር ቃል ህይወታችን ነው። የእግዚአብሔርን ቃል ትተን ለዚህ ለህይወታችን ለሆነ የእግዚአብሔር ቃል ካልተጠነቀቅን ታዲያ እንዴት ነው መዳን የሚገኘው? በሌላ መንገድ ጌታ ኢየሱስንና ሐሳቡን ቃሉን መነጣጠል አንችልም። ስለዚህ በጣም ለእግዚአብሔር ቃል መጠንቀቅ አለብን ማለት ነው። ጴጥሮስ ደግሞ በመልእክቱ ምንድን ነው ያለው? የእግዚአብሔር ቃል ነገር፣ ሰው መብራትን ኩራዝ፣ ወይም ሻማ በሉት ይዞ በጨለማ አብርቶ ሲሄድ እንዳይጠፋበት እንዴት እንደሚጠነቀቅ እንደዛው ለእግዚአብሔር ቃል ተጠንቀቁ አይልም? የእግዚአብሔር ቃል ለምን? ሻማ ወይም ኩራዝ ይዘ ስትሄድ በጨለማ ውስጥ እያየበት ትሄዳለህ። ለእግርህ መብራትህ ነው ለመንገድህ ብርሃን ነው ለእግርም እዛው ታይበታለ እንደገና ደግሞ ፊትለፊትም እያየ ትሄድበታለ ግራቀኝ ግራ ቀኝ ታይበታለ ስለዚህ ትጠነቀቅለታለህ ማለት ነው እንጠነቀቅ የለም ለዚህ ለሚያልፈው ነገር እንኳን እንጠነቀቅ የለም እንዳይጠፋብን ማለት ነው ታዲያ ለእግዚአብሔር ቃል እንዴት ነው ማንጠነቀቀው ይቺ ዓለም እኮ የጨለማው ዓለም ናት ተብሎ ተጽፏል። የጨለማው ዓለም ገዢ ዲያብሎስ የሚገዛበት ስርዓቱን የዘረጋበት ለዚህ ነው ወንጌል የሚሰበከው ወንጌል የሚሰበከው ለዚህ ነው። ለዚህ ነው እናንተ የዓለም ብራን ናችሁ የተባለበት ምክንያት ዓለም ጨለማ ስለሆነች ነው። እናንተ የምድር ጨው ናችሁ የተባለበት ምክንያት በምድር ላይ ያለ ሰው ሁሉ በጣም አልባ ስለሆነ ነው። ጌታ ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሎ መጣ። ብርሃን ሆነ፣ ተገለጠ። በጨለማ ያሉ አዩ፣ ብርሃንን አዩ። ይህንን ብርሃን የተቀበሉት የህይወት ብርሃን ሆኖላቸው ጌታ ኢየሱስ ክርስቶስን መከተል ጀመሩ። ተናገሩ አላቸው፣ መስክሩ በጎነቴን አላቸው፣ መሰከሩ እያለ በቅብብሎች እዚህ ደርሷል። በቅብብሎች ጨለማውም እዚህ ደርሷል። ከአዳም ጀምሮ ሰው ከፍጥረቱ ጀምሮ የቁጣ ልጅ ስለሆነ ያንን የሞት ማንነት ይዞ ስለሆነ የሚወለደው ሕፃንም ቢሆን አድጎ ዲፍረንሽየትድ ሆኖ ማንነቱ እስከሚገለጥ ድረስ ማለት ነው፣ ክፋቱ እስከሚገለጥ ድረስ ማለት ነው። ያንን ዘር ይዞ ነው የሚወለደው ያ ዘር በቅብብሎች እዚህ ደርሷል ትውልድ ሲያልፍ ትውልድ እየተተካ እዚህ ደርሷል በየትውልዱ ጌታ ኢየሱስን ተቀብለው የሚድኑ ሰዎች አሉ ይነሱም ይብዙም አሉ የማይቀበሉም ሳይቀበሉ የሚያልፉ አሉ በየዘመናቱ እዚህ ትውልድ ላይ ደርሰናል እኛ ስለዚህ ለዚህ ለወንጌል ለእውነት ቃል ለመዳን ወንጌል ጌታ ኢየሱስ ክርስቶስ ለተናገረው የሕይወት ቃል ጥንቃቄ ማድረግ ይኖርብናል። አገልጋዮች ጥንቃቄ ማድረግ ይኖርብናል። እናገለግላለን ብለን በእግዚአብሔር ፊትና በሕዝቡ ፊት በሰው ሁሉ ፊት የምንቆም ሰዎች የምንሰማ ሰዎች መጠንቀቅ አለብን። እንደፈለግን መናገር አንችልም። ሐዋርያው ጳውሎስ እንዲህ ብሏል የጌታን ፍርሃት አውቀን ሰዎችን ሁሉ እናስረዳለን ብሏል። ምንድን ነው ሰዎችን የሚያስረዳው? ምንድን ነው? የእግዚአብሔርን ሐሳብ ነው። ግን የጌታን ፍርሃት አውቀን ይላል። ለስሜቱ ሳይገዛ ወይም ደግሞ ስሜቱ ሳይገዛው፣ ስጋው ሳይገዛው ለእግዚአብሔር ሐሳብ ብቻ ጌታን እያሰበ ጌታን እየፈራ ይጠነቀቅ ነበርና፣ ስለዚህ ያ ትምህርት ያድነዋል የሚሰሙትንም ያድናል። አድኗልም፣ ድኗል፣ አድኗልም። ትምህርቱ ዛሬም እንዲህ ይሄ መቀጠል አለበት። ቀላቅለው እንደሚሸቅጡት እንደ አንዳንዶች አይደለንም አለ ሐዋርያ ጳውሎስ። እውነትን ከውሸት ጋር እየቀላቀለ እሱ ነው ዛሬ እያምታታ ያለው። እውነት ከውሸት ጋር ሲቀላቀል አንዳንዱ ውሸት ፓርቱን ይተወዋል ሶኬ ብሎ ያልፍና የእውነት ፓርቱን ይዞ ይሄዳል። አንዳንዱ ደግሞ የእውነት ፓርቲ ሰው ካለው ቀጣዩም የሚለው ሁሉ እውነት ነው ብሎ ያምናል ይከተላል። አሁን ያለንበት ሁኔታ ማለት ነው። ስለዚህ ወገኖች፣ ቅድም በያነበብኩት አንድ ያ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ለራስህንና ለትምህርት ተጠንቀቅ፣ በእነዚህም ጽና፤ ይህን ብታደርግ ራስህንና የሚሰሙህንም ታድናለህ የሚለውን ቃል የታመነና አገልጋይ ነኝ የሚል ሁሉ ሊቀበለው የተገባ የእግዚአብሔር ሐሳብ ነው። አረ ጳውሎስ ይገርመኛል። ይኸውላችሁ ልንገራችሁ፣ ኮሬክትነስ የሚባል ነገር አለ። ኮሬክትነስ አሁን ፖለቲካል ኮሬክትነስ ምናምን ሲባል ትሰማላችሁ አይደል? ኮሬክትነስ የሚባል ነገር አለ። ሁለት ሰዎች አንድ ግለሰብ እኔም እሷም ሁላችንም አንድን የእግዚአብሔርን ሐሳብ ኮሬክትሊ ልንናገር እንችላለን። ኮሬክትሊ ልንናገር እንችላለን፣ ግን ኮሬክትሊ መናገር ብቻ አይደለም። ያመንነውን አምነን ነው ኮሬክትሊ መናገር ያለብን፣ አምነን ልንድንበት ነው ኮሬክትሊ መናገር ያለብን ልንድንበት። ለዚህ ነው ለትምህርትና ለራስ ተጠንቀቅ ሲል ይህን በእነዚህም ጽና ይህን ብታደርግ ራስንም የሚሰሙንም ታድናለ ሲል። ስለዚህ ኮሬክት ነስ ላይ ብቻ አይደለም ማለት ነው። ሁለት መልክ ነው ያለው። አንዳንዱ ኮሬክትነስ የለውም እሱ ተውት፣ በቃ እሱ ኦልሬዲ የለም እኮ እሱ። ግን ይህ የሚያሳስተው ኮሬክት ነስ ደግሞ ያለው ሊድንበት በሚችልበት መንገድ ሌሎችንም ሊያድንበት በሚችልበት መንገድ አምኖ ተቀብሎ ካላስተናገደው ካልኖረበት የህይወት ብርሃን ሊሆንለት አይችልም ወንጌል ስለዚህ የገረመኝ ነገር ለራስና ለትምህርት ተጠንቀቅ ብሎ ራስህንም ታድናለህ እንደገና የሚሰሙን ከመዳን ጋር ይያያዛል ለእግዚአብሔር ትምህርት መጠንቀቅ ከመዳን ጋር እያያዛል። እንዴ ጢሞቴዎስ ድኖ የለም እንዴ? አንዴ ድኗል። ከዚህ በኋላ የምን ጥንቃቄ ነው? ስለዚህ ይሁላችሁ የዳን ነው። ከዳንን በኋላም ጌታን ልንከተል ነው። መዳን ማለት ምን ማለት ነው? መዳን ማለት ልንድን ከሚገባን ነገር ሁሉ የምንድንበት ነው። መዳን ማለት በየቀኑ እንድናለን። መጽሐፍ ቅዱሳችን ሲናገር በሶስት ሁኔታ መልክ ነው የሚገልጸው ድነትን። ዳግም ስንወለድ ድነናል። ኃጢአት በደላችን ሁሉ ተፍቆልን በህይወት መዝገብ ላይ ስማችን ሲጻፍ ኢንስታንትሊ ድነናል። ከዛስ በኋላ ሞትን አልሞትንም አለን ው በህይወተ ስጋዚ ምድር ላይ ብንሞትስ ብንሞትማ እዛ መስቀል ላይ ሆኖ የጌታ ኢየሱስ ክርስቶስን ሞትና ትንሣኤ እና ዳግም ምጻት እንዳመነው ሰውዬ እንድናለን። ዛሬ በገነት ከኔ ጋር ትሆናለን እንዳለው፣ ለምን በመጣ ጊዜ አስበኝ ምን ማለት ነው? ጌታ ኢየሱስ ክርስቶስ እንደተሰቀለኮ ያውቃል፣ እንደሚሞት ያውቃል፣ እንደሚቀበር ያውቃል። ግን በመጣ ጊዜ አስበኝ በመንግስት ሲለው አሃ ጌታ ኢየሱስ ክርስቶስ ሞቶ እንደማይቀር ያውቃል እንደሚሞት ያውቃል እንደሚቀበር ያውቃል ከሙታን እንደሚነሳ ያውቃል እንደገና ደግሞ ዳግም ተመልሶ እንደሚመጣ ያውቃል። ይህንን ስላመነ ነው። የሆነ ቀላል ነገር አድርገን እንዳንቆጥር ኢት መዳን ምን በቃ እኮ ቀላል ነው ምናምን እዛ ተሰቅሎ ያለው ሰውዬ ያው ዳነ ምናምን እንደምንለው አይደለም። አምኖ ነው የዳነው በጌታ ኢየሱስ ክርስቶስ ሞትና ትንሣኤ፣ ዳግም ምጽአት አምኖ ስለዳነ በመጣ ጊዜ በመንግስት አስበኝ። ስለዚህ ኢንስታንትሊ ዳነ። ኢንስታንትሊ እንዲህ እንድናለን። ከዛስ በኋላ የዳነው ለምንድነው? ድነን ልንቀር ነዋ የዳነው ድነን እንዴት እንቀራለን? መንገድ በመቀየር ነዋ። ፊት ጀርባችንን ጀርባችን ለእግዚአብሔር ሰተን ለዓለም፣ ለሰይጣን ለስጋ ፊት ለፊታችንን እጆቻችንን ዘርግተን ሰተን ነበረ? ጌታን ካገኘን በኋላ ሳ ጀርባችንን ለዓለም ለስጋ ለሰይጣን ሰጠንና ሁለንተናችንን እጃችንን ፊታችንን ለእግዚአብሔር ሰጠን ዳንን ስማችን በህይወት መዝገብ ተጻፈ አይደለም በህይወት መዝገብ ስማችን ተጻፈ ከዛስ በኋላ ጀርባችንን ለስጋ ለዓለም ለሰይጣን እንደሰጠን እጃችንን ልባችንን ሁለንተናችንን ለእግዚአብሔር እንደሰጠን መቀጠል የለብንም። ግራዋላ ዙር አይነት ነገር እንደገና መቶ ሰማንያ ዲግሪ ብንዞር ወዴት እየሄድን ነው? እጆቻችንን ለስጋ ለዓለም ለሰይጣን እየሰጠን ነው ማለት ነው። ስለዚህ እንድናለን፣ በየቀኑ እየዳንን እንሄዳለን። ለዚህ ነው የእግዚአብሔር ቃል ያላቸው ሰዎች ድነናል እን እየዳንን እንቀጥላለን በመጨረሻም ግሎሪፋይድ እንሆናለን የሚሉት። ስለዚህ በየቀኑ እንድናለን፣ በየቀኑ እንድናለን። በየቀኑ እኛና ሁኔታዎች በየቀኑ እንገናኝ የለም እንዴ? ከዳንን በኋላ ሁኔታዎች ደግሞ እንደሚፈልጉት ምላሽ እንድንሰጣቸው ይጎተጉቱን የለም እንዴ? ታዲያ ከነሱ በማን ነው የምናመልጠው? በእግዚአብሔር ሐሳብ አይደለም እንዴ የምናመልጠው? የምናሸንፋቸው? እግዚአብሔር ቃሉን አይደለ እየላከ የሚያስመልጠን፣ አሸናፊዎች የሚያደርገን፣ ድል በድል የሚያሻግረን ቃሉን እየላከ አይደለም እንዴ? ጌታ ኢየሱስ ክርስቶስ ምን አለ? ይሄ ምነግራችሁን ቃል መንፈስ ቅዱስ በእናንተ ጋር በመጣ ጊዜ፣ በውስጣችሁ በሚኖርበት ጊዜ ለና ላይወሰድ ከናንተ የምታውቁት፣ በእናንተ ውስጥ እንዳለ የምትረዱት፣ የምታውቁት መንፈስ ቅዱስ ወደ እውነት ሁሉ ይመራችሁ? ኃይልንም ይሰጣችኋል። እንደገና ደግሞ የነገርኳችሁን ያሳስባችኋል አላለም? ስለዚህ እኛና ሁኔታዎች ስንገናኝ በተገናኘን ቁጥር ሁሉ ለሁኔታዎች እንደሚፈልጉት ምላሽ እንዳንሰጣቸው የእግዚአብሔር ቃል ይላክልናል፣ ቃል ይመጣልናል። ስለሚመጣልን እግዚአብሔርን የምንወድ የምንፈራ ከሆነ መልስ እንሰጣለን እንደ እግዚአብሔር ሐሳብ ማለት ነው። ስለዚህ እየዳንን ነው ማለት ነው። በየቀኑ እንድናለን ማለት ነው። እና ይሄ ነገር መታወቅ አለበት። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ለእግዚአብሔር ትምህርት መጠንቀቅ በጣም አስፈላጊ ነው። ኮሬክትነስ ብቻ ደግሞ አይበቃም። መገበዝ አያስፈልግም። ሰው እንደ ስለማሰኘት ተብሎ መገበዝ አያስፈልግም። የተገበዙ እኮ ተገስጸዋል አይደለም እንደ እነ ጴጥሮስ ሁሉ ተገብዘው ነበር። በርናባስም በጴጥሮስ ግብዝነት እስከሚሳብ ድረስ ተወስዶ ነበር። ግብዝነት አያስፈልግም። ሰዎችን ደስ ላሰኝ ብፈልግ ኖሮ ይሄ ሁሉ መከራ መች ይደርስብኝ ነበር አላለም ጳውሎስ። እና ስለዚህ ፕሊስ ወገኖች የምጠንቀቅ ለእግዚአብሔር ቃል የእግዚአብሔር ቃል ህይወታችን ነው። የእግዚአብሔርን ቃልና ጌታ ኢየሱስን ነጣጥለን ማየት አንችልም። የእግዚአብሔር ቃል ሕይወት ነው። ስለዚህ በዛ መሰረት ለሕይወታችን ለትምህርታችን እንጠንቀቅ ሲባል ለሕይወታችን ለእግዚአብሔር ቃል እንጠንቀቅ ማለትም ነው። ለትምህርት ተጠንቀቅ። ትምህርቴ ነው፣ የኔ ነው፣ የእግዚአብሔር አሳብ ብለን አይደል? ያዝ ነው። ስለዚህ የኛ ነው እስካልን ደግሞ እንጠንቀቅለት። ሰው ኮ ለንብረቱ፣ ለራሱ ላደረገው ነገር፣ የራሱ ለሆነው ነገር ይጠነቀቃል ኮ ጤነኛ ሰው እብድ ካልሆነ በስተቀር እብድ ነው የራሱ ነገር የሚሰባብረው እና እግዚአብሔር ይባርካችሁ በጣም አመሰግናለሁ ከኔ ጋር አብረን የቆያችሁ ወገኖች እግዚአብሔር ይባርካችሁ ተባረኩ እና በልቤ ዛሬ የመጣው የእግዚአብሔር ቃል ይሄ ነው ምናልባት በዚሁ ሀሳብ ቀጥላለሁ ብዬ አስባለሁኝ ምክንያቱም ብዙ ያልጨረስኳቸው ሀሳቦች አሉ እና ተባረኩ ጨርሻለሁ ማለት ነው